አሰላም አሌይኩም ራህመቱላህ በረካቱ ለምንድን ነው ጀሀንም በሚያስገባ ጉዳይ ላይ ከእስላም በሚያስወጣ ጉዳይ ላይ በአላህ መብት ላይ ሰዎች አትዳፈሩ ጥንቃቄ አድርጉ ብለው ለናንተው ምክር በሚሰጡበት ሰዓት ላይ እልህ መጋባቱ መሳደቡ ለምን አስፈለገ ያው ይህ አሁን ከታች የምትመለከቱት የኡስታዝ ፈድሉ ቀብር ነው አላህ ይዘንለትና የቀብሩ ቦታ ላይ ይህ ያክል ጫት ሴቶቹ ወንዶቹ አንድ ላይ ተሰብስበው ይቅማሉ አጠገቡ እንዲሞቀው ነው? ወይስ ለሱ ሊያጋሩት ነው? ሊሰጡት ነው? ምንድን ነው ሀሳቡ? ያው ድረስልን ሀጃዎቻቸውን ለማማከር ካልሆነ በስተቀር እዛ ቦታ ላይ ባልጠፋ ቦታ ላይ እንደው ጫት መቃሙ እንዳለ ሆኖ እንግዲህ እዛ ቦታ ላይ ቀብር ቦታ ላይ ሄዶ መቃም ማለት ምን ማለት ነው? እኔ በአይን አይን ለቂን ነው የምነግራችሁ፣ በአይኔ ያየሁት የፈድሉ የሥራ ቦታው ላይ ሱቁ ተዘግቶ ማታ ከኢሻ በኋላ እስከ ሌሊቱ ድረስ ሴቱ አንድ ቦታ ላይ ቡና እያፈላ የቃመ ምን እያለ ጊዜውን እዛ ያሳልፋል። ይሄ ነው እንግዲህ የተውሂድ ጉዳይ። በጣም ሴንሲቲቭ የሆነ ጉዳይ ነው፣ አላህ የማይደራደርበት የሆነ ጉዳይ ነው ተውሂድ አላህን በብቸኝነት ማምለክ የሽርክ ጉዳይ አላህ አይደራደርበትም አውፍ የማይልበት ጉዳይ ነው በፍጹም አንድ ሰው ከሞተ በኋላ በህይወትም እያለ ከሞተም በኋላ በሱ ተበሩክ ወይም በረካ ይደርስልኛል ብሎ ማለት በህይወት እያለ ባለፈው የሃጂ ሙፍቲ ቀብር ላይ ማን ነው ጀናዛ ላይ የተቀመጡበት ጀናዛ የተቀመጡበት ጣውላን ሰዎች እየዳሰሱ እንደምትመለከቱት እየዳሰሱ።

እነዚህ ሁላ ድንቅ የሆኑ ነቢያቶቼ ባሮቼ በእኔ ላይ ቅንጣት ምታክል ቢያጋሩብኝ ስራቸው ሙሉ በሙሉ አብሰዋለሁኝ፣ አለ አላህ። ነቢዩንም ዐለይሂ ሰላቱ ወሰላም በሱረቱ ዙመር ላይ ሲናገር ለኢን አሽረክተ ለየሕበጠነ ዓመሉከ ወለተኩነነ ምን አልኻሲሪን፣ በእኔ ብታጋራ ስራህ ሙሉ በሙሉ ይታበሳል፣ ከከሳሪዎችም ትሆናለህ አላቸው። ስለዚህ ኢነ ሽርከ ለዙልሙን ዓዚም፣ ሽርክ ማለት ትልቅ የበደሎች ሁላ ትልቁ በደል ማለት ሽርክ ነው። ስለዚህ ነቢዩ አለይሂ ሰላቱ ሰላም ላተጃሉ ተጅአሉ ቀብሪ ወሰንን ዩዕበድ ቀብሬን የሚመለክ ጣዖታት ታድርጉት ብለው አሉ። በእርግጠኝነት ፈድሉ የሚሆኑ እስታዝ ፈድሉ እንደዚሁም ደግሞ ሸሙፍቲ የሚሆኑ አምልኩኝ ብለው ላይናገሩ ይችላሉ። አሁን ግን ይህንንም ደግሞ የሚቀበሉ ሰዎች እርግጠኛ ነኝ። በእርግጠኝነት ይህንን ነገር የሚያወግዙ ብዙ ተከታዮቻቸው አሉ። በመሀል ላይ ግን በውዴታ ስም በመሀል ላይ እሳቸውን በመቅረብ ስም ለእሳቸው ክብር በመስጠት ስም የጣዖት አምልኮትን ለማስፋፋት የሚጣጣሩ የሚጋጋጡ ሰዎች አሉ። እነዚህን ሰዎች ኖ ልንላቸው፣ ልናስቆማቸው ይገባል። የሁላ ጩኸት የሁላ ምን ወላሂ፣ የፈለጋችሁትን በሉ፣ ተሳደቡ። ግን ዋናው ዓላማ ግን ታርጌቱ ግን የጩኸቱ ከጀሃነም ነጃ ነፃ ለማውጣት ነው።